ሳይመሽብን በቀን በቀን መልካም እናደርግ። እውነት ነገር በቀን ቢያንስ እስኪ በቀን አንድ መልካም ነገር ለሰው ላድርግ በል። በቀን ቢያንስ በቀን ለአንድ ሰው መልካም አድርጉ። ለአንድ ሰው ቢያንስ ለአንድ ሰው በቀን መልካም ካደረጋችሁ ሲጠራቀም በአመት ስንት ይመጣል? 365 መልካም ነገር አደረግ ማለት። በቀን ለአንድ ሰው መልካም ነገር እና በቀን አንድም ሰው ክፉ ላለማስከፋት ሞክሩ። በቀን ለአንድ ሰው ክፉ ካረግን እና ከቀጠለ ስንት ክፉ? 365 ክፉን። እስቲ በ50 ዓመት አባዙት። አባዝ ማን ነው? እስቲ አንድ ሰው አባዝ። በ50 ሲባዛ በ365 አባዛ አስራ አስራ ስምንት ሺህ ክፉ ክፋት። አሁን ስናረጅ እንችለዋለን። ያ ሁሉ ሲራወጥ በጣም አስጨናቂ ነገር እውነት ይሄን ማለት ነው። በጣም ስታስቡት እኮ ኃጢአትና ቀለም ሲጠራቀም አይታወቅም ይላሉ ሊቃውንት። አሁን አሁን የሆነ እያንዳንዳችን የሆነ ኃጢአት አለን። መቼ ግን እንደዚያ እንደሆናችሁ ታስታውስታላችሁ? ሁነን ነው ዝም ብለን ያገኘነው አይደል? የሆነ ነገር ሁነን ተገኘን። በቃ እንዴት እንደሆንኩ አላውቅም። በምን እውነት። ቀለምም ሲጠራቀም አይታወቅም፣ ኃጢአትም ገንዘብም እንደዚያው ሲጠራቀም አይታወቅም፣ ሲሄድም አይታወቅም። ስለዚህ በቀን ማንንም ሰው ላለመጉዳት አቅዱ። በቀን ማንንም ሰው ላለመጉዳት ይሄ ትልቅ ነገር ነው። ሁለተኛ ቢያንስ በቀን ለአንድ ሰው መልካም አርጉ። ሰማችሁ? ጌታችን ኢየሱስ ክርስቶስ ስጋን መልበስ ያስፈለገው ለምንድን ነው ተብላችሁ ብትጠየቁ የመጀመሪያው ፍጡር ፈጣሪውን በፈጣሪነት ሙሉ ክብር ማየት ስለማይችል እግዚአብሔር በእኛው ስጋ ለመታየት የእኛኑ ስጋ ለብሶ መጣ። በዚያ ስጋ እግዚአብሔርን አየነው። እንዴት አድርገን አየነው? እንደኛ ሶስት ክንድ ከስንዝር ቁመት ባለው አካል እኛ ልንሰራቸው የማንችላቸውን በመለኮት ክብር ብቻ የሚፈጸሙ ስራዎችን እየሰራ አየን። ከደረቅ ግንባር ላይ አይን እየፈጠረ አሳየን። በቃሉ ሙት እየቀሰቀሰ፣ በጨርቁ ድዌ እየፈወሰ፣ ሰዎች በህሊናቸው የሚያውቁትን ሳይነግሩት እያወቀ በሌለበት ቦታ ሰዎች ያደረጉትን እያወቀ ለመለኮት ብቻ የሚገባውን ስራ በእኛ ስጋ እየሰራ ስላየ ነው። አምላክን በስጋ አየ ነው። ስለዚህ ክርስቶስ ማለት ሁለት ፈቃዳትን በአንድ ፈቃድ፣ ሁለት ግብራትን በአንድ ግብር፣ ሁለት አካላትን በአንድ አካል ያለመጠቅለል፣ ያለመጠፋፋት፣ ያለመቀላቀል በተዋህዶ አንድ አድርጎ የተገለጸ ንጉስ ማለት ነው ስጋን ወደ መለኮት ሳይለውጠው መለኮትን ወደ ስጋ ሳይለውጠው፣ ነገር ግን ሁለት ሳይሆን አንዱ ክርስቶስ በአንድ ፈቃድ አንድን ሥራ በመስራት የተገለጠበት ምስጢር ምስጢረ ተዋህዶ ይባላል። አሁን ክርስቶስ ብለን በጠራን ጊዜ መለኮት ብቻውን ክርስቶስ አይባልም፣ ስጋ ብቻውን ክርስቶስ አይባልም። ክርስቶስ የሚባለው ስጋን የተዋሃደው ስግው ቃል ይባላል። ሰው የሆነው ቃል እሱ ክርስቶስ ይባላል። ገንዘብና ተንኮለኛ ዘማዊ ሰው አንድ ነው። ባለቤት የለውም። ዝም ብሎ ወሰዱት መሄድ ነው ማለት ነው። ዘማዊ ሰውም ከወደቀበት መውደቅ ነው። የገሌነኛ አይልም፣ የገሌነኛ አይልም። በሉ አዎ፣ ተመልከቱ አይውላቸው። አሁን እኮ ብዙ ወጣቶች የማታገቡበት ምክንያት እናውቀዋለን። ምክንያቱም የገሌነ ይላለ ማለት እኮ ነው፣ አይደለም ባለቤት እንዳይኖራችሁ ነው። ዝም ብላችሁ የሄዳችሁበት ማደር፣ የሄዳችሁበት መዋል፣ ለማጭበርበር እንዲመቸው ነው። ብዙ ሰው የማያገባ ማለት ነው። አረ ትዳር ከባድ ነው፣ ከባድ ነው ይላል። ከባድ ነው፣ እዚያ ብዙ ነገር አለ፣ አስተዳደር አለ፣ ምን አለ። ምንም እኮ አዲስ ነገር የለውም። ያው የሚበሉትን ነገር ለሁለት መብላት ነው አይደለም? እንዲ ለሁለት መብላት መጽደቅ ነው። አዲያ፣ ግን ብዙ ሰው እያጭበረበረ ህይወቱን በዝሙት እንዴ። እኮ አንድ ሰው አለ፣ ሰምታችኋል አይደለም? ልጄ ምንድን ነው የማትማር ሲሉት የምበላው የሌለ የሆነው አላቸው አይደል? አንድ ጳጳስ ምን አሉት እሳቸው ስትደነቁር ምን እየበላ ደነቆርክ ብለውት አላደለም? ዝሙት የምትሰሩበትን ገንዘብ ትዳር የማትዙበት። ዝሙት የግድ ባለ ትዳር በትልቅ ቤት መኖር አለበት ያለ ማን እንዴት? ተመልከቱ። ሰው በኪራይ ቤት በዶርም እየኖረ ስንት ነገር ይሰክራል፣ ይጠጣል፣ ያለ መጠን ይበላል። ለእሱ ሲሆን ግን ትዳር ሲሆን በጣም አጋኖ ፍላጎቱን ፍላጎቱን እስከ ሰማይ የደረሰ በማድረግ በቃኝ ባለ ማለቱ ይትና ህይወቱን በዝሙት ሲያባክን የሚኖር ብዙ ሰው አለ። በቃኝ ማለት ይገባል። ያ ማለት ሰው ለትዳሩ ለልጆቹ መስራት አለበት፣ ተግቶ መስራት አለበት። ባይሆን ግን ተመልከቱ የአቅሙን በቃኝ ብሎ እግዚአብሔር ባርክልኝ ብሎ መጥኖ መኖር አለበት። አለመቸኮል፣ ደጋግሞ ማየት። ችኩልነት አገር ያጠፋል። መታገስ መልካም ነው። ለምሳሌ ሁላችሁ መታገስ ብዙ አይነት ነው። ለምሳሌ አንድ ችግር ተሸክመ ነው ኑሮን ኑረን፣ መፍትሄ በምናገኝበት ቀን ማይረባ ውሳኔ ልንወስን እንችላለን። እስከ መጨረሻው መጽናት ነው። ትዕግስትን ያዘወተረ ሰው ይድናል ይላል ማቴዎስ 24 ቁጥር 14 ላይ። ትዕግስትን ያዘወተረ ሰው ሁልጊዜ ያደረጋል። ለምሳሌ ሐራ ሰማይ የሚባሉ ነበሩ፣ በረዶ ውስጥ ተጥለው የተሰቃዩ ሰማዕታት። ሰላሳ አምስተኛው ቀን ላይ በአርባኛው ቀን አክሊል ሊወርድላቸው ነበር። ሰላሳ አምስተኛው ቀን ላይ አይዛ ብደው ምን አደረጉ? እሳት አነደዱ። አንዱ ከአርባው ሰማዕታት አንዱ በረዶ ውስጥ ጥለው ክርስቶስን ካዱ እያሏቸው ነው ሰላሳ አምስት ቀን ከረሙ አንክድም ብሎ አንደኛው ምን አደረገ እሳቱ እሳት ሲያነዱ እባካችሁ እሳት አሞቁኝ አላቸው ምን አሉት ካድና ሞቅ አሉት ክጃለሁ አለና ወጣ በአምስተኛው ቀን አክሊል ወረደ ሰላሳ ዘጠኙን እነዚያ ሞተው ሲቀበሏቸው የእሱ አክሊል ተንጠልጥላ ቀረች ከነዚያ ከሳት ማቂዎች አንዱ አያትና፣ እኔ በዚያ ሰው ሃይማኖት ገብቻል ብሎ በረዶ ሲገባ እሱ ተቀዳጃት። ለፍተን ለፍተን አክሊል በምናገኝበት ቀን እንወጣለን። ያ እንዳይሆን እስከ መጨረሻው ድረስ የእግዚአብሔር በተለይ ሃይማኖታዊ ውጤቶችን እስከ መጨረሻው መጠበቅ ነው። ከቃሉ ጋር ናችሁ። የሰው ልጅ ላይም ተስፋ አለመቁረጥ፣ እገሌ አይቀየርም ማለት ተፋቅሮ፣ ያስተዔግስ በኩሉ ይላል ቆሮንቶስ 13 ላይ ፍቅር ያስታግሳል ይላል። ፍቅር ያስታግሳል ማለት እገሌ እንግዲህ አራት አምስት ስድስት ሰባት ስምንት ጊዜ ሞክሬዋለሁ ገዜ አይረባም እገሌ የማይለወጥ ሰው ነው አይባልም። ትዕግስት ማጣት ማለት እሱ ነው። እስከ መጨረሻው ከቆየን ከጋኔን በቀር የማይለወጥ ሰው የለም። መታገስ ማለት መጨረሻው ድረስ መቆየት ማለት መጨረሻው ድረስ ይሁን። አንዳንድ ጊዜ ንመስለን እግዚአብሔር ከተወኝ ስንት ዓመቱ ስንት ዓመቱ ይላል ሰው ረተው እግዚአብሔር ትቶ ነው ውለህ የምትገባ? ለሰከንድ እንኳን ማደር አይቻልም። የፈለገ ነፍሰ ገዳይ ዘማዊ፣ የረከሰ ሰው ቢኖር እግዚአብሔር ያለ ጥበቃ ትቶ ታድሮ ውሎ አያውቅም። የሚያምን ኃጢአተኛ ብቻ አይደለም፣ የማያምኑትን ጭምር ጠባቂ መላክ አላቸው። የማያምኑትን ጭምር እግዚአብሔር ይጠብቃቸዋል፣ ጠብቆ ያሳድራቸዋል። የሰይጣንን አንድ ቀን አንድ ባይታዊ አግኝቶ እንዲገፍቶ ገደል ሊወረውረው ሲል ሞኝ አንተ ባታዝንልኝ እኮ እግዚአብሔር ፍጥረት የእሱ ፍጥረቱ ስለሆንኩ አያጠፋኝ፣ ብሏል ሰይጣን እራሱ ማለት ነው። ሰይጣንን እግዚአብሔር ይጠብቀዋል? አይጠብቀውም? ሰይጣንን ይጠብቀዋል። ለምን ማለት ይመስላችሁ? እንዳይጠፋ ይጠብቀዋል፣ እንዳይጠፋ መቼስ ማለት ነው። ፀሐይም እኮ ለአቅሟ ሬንን እርኩስ አንድ እንደ አቃጥዬ ርር ላድርገው ብላ ነበር። አይ ተይው፣ ሲቀጣ ይኑር እንጂ በአንድ ቀንስ አይጠፋም ብሏል። በእውነቱ ማለት ነው። ሰይጣን እንኳን እግዚአብሔር ሳይፈቅድለት ውሎ ማደር አይችልም። ያ ማለት ምን ማለት ይመስላችኋል አ እንግዲህ እግዚአብሔር ፈቅዶለት ከሆነ ሰይጣን የሚኖረው እንድንሳሳትም እግዚአብሔር ፈቅዷል ማለት ነው። ደግሞ በሉ ደግሞ እንደዚያ ማለት አይደለም። ደግሞ እግዚአብሔር ፈቅዶ እንዲኖር አሰናብቶታል፣ ለገዛ አእምሮው አሳልፎ ሰጥቶ፣ ሰይጣንን እንኳን በረዴቱ ባይሆንም በኃይሉ ግን ውሎ እንዲያድር ያሳድረዋል። እግዚአብሔር ባይፈቅድ እንኳን ተመልከቱ እግዚአብሔር ሳይጠብቀው እንኳን ሰው ሰይጣን ማደር አይችልም። በአንድ ቀን መጥፋት ይችላል፣ በአይነ ማቱ ቢመለከተው ማለት ነው። እነዚህ ሁሉ የሚያስተዳድር ማን ነው ካላችሁኝ እግዚአብሔር በሉኝ። በእነዚህ ሁሉ መሃል እኛን ተኛለን፣ ሰይጣን አይተኛም። እኛ ይደክመናል፣ ሰይጣን አይደክመውም። እኛ ይርበናል፣ ሰይጣን አይርበውም። እኛን ያመናል፣ ሰይጣን አያመውም። እኛን ይበርደናል፣ ሰይጣን አይበርደውም። እኛን ይሞቀናል፣ ሰይጣንን አይሞቀውም። ይገርባል እኮ አንድ ቀን ለምን አጥፍቶን አያድርም ሲባል እግዚአብሔር በመላእክት ስለሚጠብቀን ስለዚህ እግዚአብሔር ሌሊትም ቀንም ይጠብቀናል በእውነቱ እንዲያው ከሰው እጅ አይጣላችሁ ዘመዶች ከቃሉ ጋር ናችሁ እኔ እንዲሁም ከእግዚአብሔር ይልቅ እኮ እናንተን ነው የምፈራችሁ በጣም ምክንያቱ እግዚአብሔር ምንድን ነው በጣም ይቅር ባይ ነው እውነት አሰብ ስንት ቀን ይቅር ብሎኛል ስንት ቀን አልፎኛል እግዚአብሔር ሰው ግን አያልፍም በእውነቱ ማለት ነው አንድ ነቀድ፣ አሁን እኮ እውነት እውነት ከልቤ ነው። ስለ ራሴ እንዳላወራ እንጂ እኔ በምዕመናን ማመስገን ተመክቼበት አላውቅ። የወደኩለት ደግሞ ጉድጓዱን ጠለቅ አርጋችሁ ቆፍራችሁ እንደምትቀብሩኝ ስለማወቅ ማለት ነው። አሁን እንደም አሁን የምታደንቁትን ያህል ቃሊቱ ያሰማል። እንደው አባ እንደዚህ እንደምትሉኝ እንደው መቼም ደስ ብሎኝ አያውቅም። ግብቻ በመዳናችሁ ደስ ይለኛል። ሳያችሁ ደስ ይለኛል የክርስቶስ በመሆናችሁ ደስ ይለኛል። በቃ ክርስቲያን ሳይ ነፍሴን ነው ደስ የሚላት እንጂ ለኔ በምታደርጉት ምስጋና ግን ጠብም አይልም ልቤ። እናንተ እየተዋወቀን ከእናንተ እጅ አልውደቅ እንጂ የሆነ ኃጢአት ሰርቼ ብታገኙ ምን እንደምትሉ ታውቃላችሁ። እኔ ብያችሁ ነበር ድሮም፣ ይሄ ሰውዬ አያያዙ አላማረኝም ብዬ ነበር ነበር የምትሉት፣ እናንተ ማለት ነው። ስለዚህ የህዝብ ምስጋና መመኪያ አይደለም። በእውነቱ እውነት አሰት የሚያስመካ እግዚአብሔር ነው። ግን አንዳንድ ቀን ብታልፉንም ደግሞ ጥሩ ነው ለማለት ነው። በዚያው መልዕክቱ ገብቷችኋል። አሁ እናንተ እያጠፋችሁ እየቻልናችሁ አይደለም፣ እኛንም ቻሉ። የሚያባክነን ብዙ ነገር አለ። አንዳንድ ጊዜ ታሪክ ያባክነናል። ታሪክ ማለት ምን ማለት ነው? እስከ ዛሬ የኖርንበት ህይወታችን ጥልቅ እያለ እንደዝም ብየገባ እንደ ወተት ዝንብ ስቅት ያደርግን የድሮ የዱሮ ህይወታችን እየታወሰ ይበጠብጣል። አንዳንድ ጊዜ ሌላ ጊዜ አሁን ያለው ስጋችን ጣልቃ እየገባ ይበጠብጣል። ሌላ ቀን ደግሞ ሰይጣን ጣልቃ ይገባል። ሌላ ቀን ሰዎች ጣልቃ ይገባሉ። ሌላ ቀን ዓለም ራሷ ሰልጣ ጣልቃ ትገባለች። ዓለም ዝም ብላ የምታየን እንዳይመስላችሁ ክርስቶስን እንከተላለሁ ካላችሁ ዓለም ጉሮሯችን ላይ ነው የምትመጣው። እንቅ ነው የምታደርግ። ወይ ክርስቶስን መርጠሙት ወይ ደግሞ አርፈ ቁጭ በር በሰላም አትነካካ ነው የምትለ። ጲላጦስን ምን እንዳደረጉት አልሰማችሁም እንዴ? አረ ይሄ ሰው ንጹሕ ነው አለ። ጌታን እኮ ነው ከሰው ባቀረቡለት ጊዜ ምንም በደል የለበትም ሲል ምን እንዳሉት ተመልከቱ እማይቀጠልኮ ለዝንቱ ኢኮንካ አርኮ ለቄሳር ይህን ሰው ካልገደልክ የማን ወዳጅ አይደለህም ነው ያሉት። የቄሳር ዋናው ህይወቱ ውስጥ መጡ። ይሁዳ ውስጥ ሹሞ ያስቀመጠው ማን ነው? ቄሳር ነው። የቄሳር ወዳጅ አይደለህም ማለት የእንጀራም የኑሮን ጉዳይ ነው። ሰው ክርስቶስን ሲከተል ሰይጣን በማንም ይመጣ ወይ በኖሯችን ወይ በህይወታችን ይመጣል። እንደዚያ ነው የሚያደርገው። ለዚያ መዘጋጀት ያስፈልጋል። ስለዚህ ያውከናል። ይሄ ሁከት የበዛበት ዓለም ብዙ ጊዜ እንዴት ነው ማድረግ ያለብን? መክሊታችን እንዲታየን ወደ ውስጥ ማዳመጥ ነው። እውነቴን ነው የምነግራቸው ወደ ውስጥ ማዳመጥ ከራስ ጋር ሰብሰብ ማለት ዝም ያለ ህይወትን ትጋ። ስትተጋ ምን እያሰብክ ነው? ትርፍህን አስብ ነው። ልትዘፍን ሲገፋፋ ምንድን ነው የማተርፈው በል። እንድትሳደብ ሲገፋፋ ምንድን ነው የማተርፈው በል ስለ ስጋ የማይገባ ነገር እንድትሰራ ሲያሸንፍ ከዚህ ምንድን ነው የማተርፈው በል። ቀጥሎ ምን ታተርፋለህ? ትርፉን አስብ ነው ትርፉን አስብና በዚያ ከስሜት ውጭ በሆነው የነፍስ መንገድ ጽናበት። ነው አንድ ሰው ምንም ሱስ ወይም ኃጢአት ውስጥ ቢሆን ምንድን ነው የማተርፈው ብሎ ከጠየቀ መዳን ይችላል፣ ማቆም ይችላል። ሰይጣን ሁልጊዜ እንዳንጠይቅ ነው የሚያደርገን። ድርጊቱን ብቻ እንድናስብ ነው የሚያደርገን እንጂ ከድርጊቱ በኋላ ያለውን ነገር እንድናስብ ያደርገናል ምንድን ነው የማተርፈው መንግስተ ሰማያት ምንድን ነው የማተርፈው ጸጋ ምንድን ነው የማተርፈው ጤና ምንድን ነው የማተርፈው በእግዚአብሔር ዘንድ ያለ ባለሟልነት ምንድን ነው የማተርፈው እረዴት ምንድን ነው የማተርፈው እድሜ እንዲህ ብለን ካሰብ በስመ አብ ወወልድ ወመንፈስ ቅዱስ ሰው ማንን ምን ኃጢአት ይሰራ ትርፉን ካሰበ ሶስተኛው ምንድን ነው ማሰብ ያለብን ኪሳራውን ነው ማታ ስትተኛ ወንድሜን አስቀየምኩት። ማንን አስቀይም፣ የገባው በል ይላል። በዝርዝር ነው የሚጽፈው በዜና አበው ላይ። ማታ ስትገባም ዛሬ ማንን አስቀየምኩ? ከክርስቶስ ጋር ዋልኩ ወይስ ከሰይጣን ጋር ዋልኩ በል። ሌሊት ጠዋት ስትነሳ ከእግዚአብሔር ጋር አደርኩ ከሰይጣን ጋር በል። መንግሥተ ሰማያትን ይዣት አደርኩ ሲኦል ውስጥ ገብቻ አደርኩ በል። ኪሳራህን ገምግም ነው ጠዋትና ማ።